ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል የቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናቸው ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ከኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? እስኪ እግዚአብሔር ይመስገን። ሰሞኑን በቅ በቅ በቅ እያልኩኝ ነው ማለት ነው። ላይክ ሸር ሰብስክራይብ አድርጉኝ ማለት ነው። በእውነት እኔ ቪዲዮ ሰራለሁ ግን ቫይራል ይወጣልኝ አይደለም ላይክ አርጉልኝ ማለት ነው። እና እንዴት ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር እግዚአብሔር ይመስገን። እውድ ተመልካቾች እንግዲህ በየቲክቶክ በየኤፍ በየዩቲዩብ በየሁሉ ነገር ያያችኋቸውና ታዋቂዎቹ በቀልድ የጀመሩት ያኔ ሳውዲ አረቢያ ላይ ለብዙ ዓመታት ኖረዋል። እንዲሁም ደግሞ ያኔ አንድ ወንድ ሴት ልጅ ተጀናጅኖ ነው እንዴት እንደሚያወርድ እንዴት እንደሚኖር፣ እንደዛ ነበረ በፊት ሲሰሩ የነበረው ቢያንስ ከአምስት ዓመት ከስድስት ዓመት በላይ ዩትዩበሮች ናቸው ማለት ነው። ከብሎች ሩስያናይ ጥንዶች ናቸው እነሱ ኢትዮጵያ ሄደው ሶስት ልጆች ወልደዋል ማለት ነው። አሊና ሰዓዳ ማለት ነው። አሊና ሰዓዳ ናቸው። ከዚህ በፊት በእውነት ያኔ ብዙ ልጆች አንማርም ለምን አሁን አንዳንድ ጊዜ ምናለ ቤተሰብ ሰርፕራይዝ እናደርጋለን፣ ቤተሰብ እንደዚህ እናደርጋለን፣ ቤተሰብ ይህንን አድርጉ ስንላቸው እሺ አይሉም እንደዚህ እንደዚህ በማለት ማለት ነው በማናውቀው ግዴታ ቲክቶከር ግዴታ ዩቲዩበር ስለሆነ በማናውቀው ሰው እስከ መቶ እስከ ሁለት መቶ ሺህ ብር እየሰጠን ማለት ነው። እስከ ሁለት መቶ እስከ ሶስት መቶ ሺህ ብር ከዛም በላይ ከአምስት መቶ ሺህ ብር በላይ እየተሰጠ የቤት እቃ ሟሉልን፣ የቤት እንደዚህ አድርጉልን። ግን እኮ ብናቅ ኑሮ ማለት ነው አብዛሃኛው እቃ እናደርሳለን ቤተሰብ ሰርፕራይዝ እናደርጋለን፣ ምናምን እያሉ አብዛኛው ትልቅ ኢትዮበሮች የሚሰሩትኝ፣ ለምሳሌ ሌላ ቦታ ሄዳችሁ ተከራክራችሁ አርባ አምስት ብር የምትገዙትን እነሱ በስልሳ ብር ወይም በሰባ ብር ሂሳብ ነው የሚገዙላችሁ። ይህንን ግን እኛ አና አታውቁም። ብዙዎቹ አብዛኛቸው ማለት ነው። በእርግጥ እኔ እግዚአብሔር ይመስገን እንደዚህ ተደረገ እንደዚህ ተደረገ ከነዛ ሁሉ አልተንትን አላልኩም አድርጌም አላውቅም ማለት ነው። እግዚአብሔር ይመስገን ግን እንማር። እኔም ነገጧት የሚያጋጥመኝን አላውቅም ግን ከፈለኩኝ አገሬ ገብቼ እኔ ከአሁን በኋላ አገሬ ገብቼ እቃ ገዝቼ ምናምን ማለት ካልፈለኩኝ ወንድሞቼ፣ ለቤተሰቦቼ ከዚህ ደግሞ ብዙ ነገሮች አሉ ማለት ነው። እንደዚህ ደግሞ ለምናቃቸው አሁን የሀገራችን ልጆች አሉ። አሁን እኔ ራያ ቆቦ ሮቢት ነኝ። ሮቢት ላይ አሁን ብረት ቤት የሚሰሩ አሉ፣ እንጨት ቤት የሚሰሩ አሉ፣ እቃ ቤት የሚሰሩ አሉ በቃ ብዙ ነገር የሚሰሩ አሉ። የባህል አልባሳት የሚሰሩ የሀገሮች ልጆች አብሮ አድጎች አሉ። እነዚህን አሁን እንደዚህ እንደዚህ አድርጉልኝ ብላቸው፣ ግዴታ ስለሆነ ደረሰኙንም ቢይዝ እነዚህ ልጆች እንክዳለን አይሉም ማለት ነው። እንክዳለን አይሉም። ለምን የሚክዱበት ምንም እንትን የላቸው። አንደኛ ደረሰኛ አለ፣ ሁለተኛ ደግሞ የሀገር ሰውነን ያንን እቃ ወደው ሳይሆን ተገድዳ ይደርሳሉ ማለት ነው። ግን አብዛኞቻችን ግዴታ ታዋቂ ቲዩበር ታዋቂ ቲክቶከር ስለሆነ አምስት ስድስት መቶ ሺ ብር በአካውንታቸው እያስገቡባችሁ ለሶስት ወር ይቀመጠልን ለአራት ወር ይቀመጠልን ምናምን ትላላችሁ። ግን ያን ነገር መልሶ የራሳችሁ ሙላ እቃ ይዞባችሁ እንደሚመጣ ራሳችሁ ታውቃላችሁ ማለት ነው። አሊና ሳአሊ ከዚህ በፊት የሚሰሩትኝ በአረቢያ መጅለስ ማለት ነው። በእውነት አረቢያ መጅለስ ብለው ብዙ ልጆች እያለቀሱ ነበር። አረቢያ መጅለስ እንሰራላችሁ ብለው ብሎ ማለት ነው የሚወስዱት። ግን ይሄ ስፖንጅ አለ አይደለ? አራት በአራት የተቆረጠ ስፖንጅ ማለት ነው። እሱን ልብስ አልብሰው ነበረ ብዙ ልጆች እየተናገሩ ነበረ ማለት ነው። ትክክለኛ ቃል አይደርሱም። ከዚህ በፊትም የትንቢ ኢትዩብ ተናግራለች ማለት ነው። ምንጣፍ፣ የቱርክ ምንጣፍ ነው እያሉ አራተኛ ደረጃ፣ ሶስተኛ ደረጃ ነው የሚወስዱት ማለት ነው። ይህንን ነገር ከዚህ በፊት የትንቢ ኢትዩብ ብትናገር ማለት እራሷ ሳአዳ ወጥታ ማለት ነው፣ ውስጥ ገብታችሁ ማየት ትችላላችሁ። የትንቢ እንደዚህ እንደዚህ ነው ብላ አልተናገረችው። ወሎ ውስጥ ያሉ ዩትዩበሮች ላይ ያለች ማለት ነው። ግን ሳአዳ ከሚሴ ወሎ ከሚሴ ስለሆነች ተናግራለች። ዩትዩብ ላይ ወጥታ ተናግራለች። ያሰሩናሉ ምናምን ብላ ወጥታ ተናግራለች ማለት ነው። እና የትንቢ ዩትዩብ እውነቱን ተናግራለች ማለት ነው። እና አሁን ደግሞ ልጆች አራት ወር፣ አምስት ወር፣ አንድ አመት ይቀመጥልን፣ ኑሮ እየተወደደ ስለሆነ፣ እቃ እየተወደደ ስለሆነ አንቺ ጋር ይቀመጥል፣ እሺ ትላለች፣ ትገዛለች። ብሩን አንድ ጊዜ ካስገቡላት በኋላ ብሎክ ታደርጋቸዋለች ማለት ነው። ወይም ደግሞ ይህን ያክል ተቀምጧል እና ይህን ያክል አሁን ደግሞ ምንድን ነው የምትለው፣ በኢትዮጵያ በሳውዲ አካውንት እየሰጠች ማለት ነው። እቃችሁን ከፈለጋችሁ፣ ምክንያቱም ግማሽ ወይም ሰባ አምስት ፐርሰንት የከፈሉበትን እቃ ለማውጣት ሲፈልጉ ስድስት ሺ ሪያል አምጡ ዕቃችሁን ከፈለጋችሁ ስድስት ሺ ሪያል አምጡ እየተባሉ እየተባሉ እያሉ ነው ማለት። አሁን በቅርብ ቀን ለወልድ ብላ ዕቃ አሁን አሟልታለች፣ የቤቷን ዕቃ ቀይራለች። ምን ብላለች? እንደዚሁም ደግሞ ምንድን ነው ዞሮ ብዙ ነገር ገዛዝታለች ማለት ነው። ይህ ሁሉ ግን አሁን ግን በቲክቶክ እኔ ማን ብዙ ልጆች ደረሰኝ ልከውልኝ ምናምን እያለ ማለት ነው። ማን ሚዲያ ነው ስሙ፣ ፈጣሪ ስም እሱ ልጅ ማለት ነው። አሁን ደውሎላትን ነበር። አሁንም ደግሞ ጽሁፉንም እያስነበበ ነው ቲክቶክ ላይ ላይ ላይ ወጥቶ ማለት ነው። ከሁለት ሚሊየን ብር በላይ የሰው ገንዘብ በልታለች ማለት ነው። ግን አሁን ይሄንን አንማርም። ሌላም ደግሞ ደውለን የምንናገር ሰዎች እንኖራለን ማለት ነው። እንደዚህ አይነቶችን ሰዎች ከምድረ ገጽ ማጥፋት አለብን አለበት ሲጀመር ማለት ነው። በእውነት እንዲህ ለምን በሁሉ ነገር የአረብ ሀገር ሴት ተበዝብዛ፣ በሁሉ ነገር ደማችን ምን ያክል እንደሚጣፍጣችሁ ማለት ነው፣ ምን ያክል እንደሚጣፍጥ ማለት ነው። ሲጀመር አስፈላጊም አይደለም። ወንድም ካለሽ ወንድምሽ ይግዛልሽ፣ አባት ካለሽ አባትሽ ይግዛልሽ። ምን ችግር አለው? በቃ ቤተሰብ ይጠቀምበት ማለት ነው፣ እንዲሁም ማንም ነጋዴ ከሚጠቀምበት ማንም ወሮበላ ከሚጠቀምበት። አባትሽ ማለት ነው አባትሽ ተከራክሮ 60 ሺህ ብር የሚባለውን እስከ 50 ሺህ ብር ወይም እስከ 55 ሺህ ብር ተከራክሮ ማለት ነው ይገዛልሽ። ሶፋ ማለት ነው በምፈልጊው በአሁኑ ሰዓት ስልክሽ ብቻ ነው። ቪዲዮ ደውለሽ እንደዚህ አይነት ሶፋ እንደዚህ አይነት ከለርን ትመርጫለሽ፣ ስንት በስንት ያለ ትመርጫለሽ። ሁሉን ነገር የምፈልጊን ነገር ማለት ነው መርጠሽ ጥራቱንም ራስሽ ማለት ነው ጥራቱንም ራስሽ እንደዚህ እንደዚህ አይነት ጥራት ያለው ብለሽ ማለት ነው ብቻ ለቤተሰቦች ተናገሪ። ወይም እዛ እቃ ቤት አባትሽ ሂዱ ወይም እናትሽ ሄዳ ወይም ወንድምሽ ሄዳ ማለት ነው ሂዶ ያናግሩ ማለት ነው አናግሪያቸው። ከዛም በኋላ ትከሻቸው ውጭ ማለት ነው። ራሳቸው ቀብድ ሰጥተው ራሳቸው ተከራክረው ማለት ነው ለአንቺ ሀምሳ ሺህ ብር የሚውጥ ለቤተሰብ አርባ አምስት ሺህ ብር ይሸጡላቸዋል። ምክንያቱም የኢትዮጵያን ገበያ ኑሮውን ስለሚያውቁ ማለት ነው። አሁን ከዚህ በፊት የራያ ቀሚስ ልገዛ አምስት ሺ አምስት መቶ ብር ነው ግን እኔ ስጠይቃቸው ምናሉኝ 7500 ብር ነው ያለኝ። ነው ማለት ነው 7500 ብር አለኝ። ከጓደኛው ደግሞ ስጠይቅ ያ ልጅ ደግሞ ስንት አለኝ? 6000 ብር ነው ያለኝ ነው ማለት ነው። አስባችሁታል። ይሄኛው 7500 ብር አለኝ፣ ይሄኛው ደግሞ 6000 ብር አለኝ። የስንት ብር ልዩነት ነው? የ1500 ብር ልዩነት ማለት ነው። ነጋዴዎቹ ብዙ ጊዜ የሚጠቀሙብን ለምንድነው? ነው እኛ በመቶ አሁን እኔ በሳውዲ ሪያል ነው አይደል ሪያል ይሄን ያክል ሪያል ወይም ሶስት መቶ ሪያል ብዬ ሳለማስብ ሶስት መቶ ብዬ ሳለማስብ ስለሆነ በሺ ብር በላይ ነው የሚሆነው ማለት ነው። ስለዚህ ነገሮችን ልብ ብለን እናስተውል። ሁለተኛ ደግሞ ምን ያደርግልናል? ልብስ ገዛል። አረብ ቤት ነን ያለ ነው። እኔ በእውነት ፎቶ ስጎረጎር ነው ልብስ፣ እንደዚህ አይነት ልብስ ማለት ነው አቀው ማለት ነው። ምክንያቱም አብዛኛው ጊዜ በስራ ቦታ ሳለማሳልፍ ልብሴን አላቀው ማለት ነው። ልብሳችን እንገዛለን፣ አንድ ቀን ፎቶ እንነሳበታለን፣ ሻንጣ ውስጥ እንቆልፈዋለን ከዚያ የቤት ኪራይ እንከፍላለን። ወይ እኛ አራት ወር አምስት ወር ኢጃዛ እንወጣም ወይም ደግሞ ለአንድ አመት ኢጃዛ እንወጣም፣ ግን የቤት ኪራይ ደረሰ እየተባለ ለዛ ሻንጣን እንከፍላለን ማለት ነው። ከጥቅሙ ጉዳቱ እያመዘነብን ነው የሚሄደው ማለት ነው። እና ይህ ይሄን ምንም አያደርግልንም። የባህል ልብስ ካፈለግን ኢትዮጵያ ብሩን ልከን ኢትዮጵያ ተገዝቶ ቢቀመጥ ምንም አይደለም ማለት ነው። እዚህም ጤና ሆነ ነው ስንሆነ የምንለብሰው ኢትዮጵያ ጤና ስንሆነ ነው የምንለብሰው። ጤና ከሌለ የለም። አሁን ሻንጣ ውስጥ ገንዘብ ብናስቀምጠውም ጤና ከሌለን የለንም። እግዚአብሔር ብቻ ጤና ይስጠን እንጂ ቦታ ያስቀረን ማለት ነው። እና በቃ ይሄን ማወቅ አለብን። በእውነት አብዛኛው ዩቲዩበሮች፣ አብዛኛው ቲክቶከሮች ወይም አብዛኛው የሚዲያ ሰዎች ማለት ነው። በአረብ አገር ሴቶች ብር ነው የሚተዳደሩት ይሄንን አራት ፐርሰንት ማለት ነው። አብዛኞቹ ደግሞ አሉ በጉልበታቸው ሰርተው ቆንጆ እቃ የሰጣችኋቸውን ከለር ሰርተው ወይም ያ ከለር ከሌላ አይ፣ እንደዚህ እንደዚህ ነው ብለው ተናግረው፣ አንቺ በፍላጎትሽ በምርጫሽ ያንን ነገር ሰርተሽ ቆንጆ እቃ የሚያስረክቡ ልጆች አሉ። ሁሉንም ማለት አንችልም። አንዳንዶች ደግሞ አይ፣ የራሳቸው ጉዳይ ብለው ከቤት ከሄደ በኋላ ምንም አያመጡም ብለው ያሁን ክፍለ ሀገር አሁን ከአንጨኔ አሁን መርጬ ይህን ለቤተሰቦች እንደዚህ ቤተሰቦች ደውዬ ሰው፣ ይመጣላቸዋል፣ ያቃ ይገባል። እኔ ምን ልምረጥ ምን ልምረጥ እንጂ የማውቀው ቤተሰብ አያገም። ያቃ መጣ ቤተሰብ ያስቀምጠዋል፣ ይዘጋዋል ማለት ነው። እኔ ነኝ ከሄድኩ በኋላ እንዲህ ቅኩ አይደለም ያመጣልኝ ምናምን ብዬ የምናገረው ምንም የምለው እኔ ነኝ ማለት ነው። ስለዚህ ምን ያደርግልናል? አንደኛ ገንዘባችን ተበልቶ፣ ሁለተኛ አምጦ አታምጦ ዛፉ ውሰዷቸው፣ ውሰዷ ምን ብለን ያረከባሉ፣ ብኖት በገዛ ገንዘባችን ማለት ነው። የእኛን ገንዘብ መብላት የሚፈልግ ብዙ ነው። እና ውድ ቤተሰቦች እንማርበት። አንዳንድ እውነተኛ ዩቱበሮች አሉ፣ አንዳንዶች ደግሞ በቃ በውሸት ብቻ ነው የሚኖራሉ። እና ከነዚህ ሰዎች ደግሞ መጠበቅ አለባችሁ ማለት ነው። ይሄ የወሎ ልጆች ደሴ ምናምን ምናምን ልጆች አብዛኛው እነሱ ጋር የምታሰሩት ይሄ ማለት ነው። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። መልካም ቀን ይሁንላችሁ። አመሰግናለሁ።